አውጥተዋለች ፍልቅልቅ አድርጋ ማለት ነው። እንግዲህ የሱሙያ እህት ደግሞ ሀዩን ቤተሰብ እንዳልወደዳት፣ ቤተሰብ እንደማይፈልጋት፣ የዚህ ሁሉም እንዳደረሰችው ሀያት እንደሆነች እንግዲህ እህትዮ ግልጽ አድርጋ ተናገረች ማለት ነው። አንቺ ሰበብ ነው ወንድሜ እንደዚህ የሆነው ያበደው፣ ባንቺ ሰበብ ነው አንቺ ነሽ እንዲያረግሹ ላገኝሽ፣ አንቻልኩም፣ ስልክን ብደውል ልታነሽልኝም አልቻልሽም እኔ አንቺ በምንም አይነት እኛ በምንም አይነት አንቺ አንፈልግሽም። አንቺ ነሽ የዚህ ሁሉም እኔ ሱማያ ብላ የሱማያ እንግዲህ ምስጋና ሁሉም አቅርባላታለች። ምስጋና ብትሉ ሱማያ በጣም አንቺ የልጆች አባት የልጆች እናት ነሽ። እቺ ከመጣች ነው እንደዚህ አይነት የጀመረው፣ የቤተሰብ ያለው ክብር፣ የቤተሰብ ያለው ፍቅር፣ የቤተሰብ ያለው አከባበሮት ሁሉ ተናግራለች። እህቱ ከአንዳንድ በቱ ማለት ነው እንግዲህ እህቱ በጣም ተናዳ ነው እየተናገረችው፣ በጣም ነው የተናደደችው። እንግዲህ ሰዒድ በዚህ አይነት መልክ አላሰብነውም ነበረ እኛ በትልቅ በጥሩ ነገር ነበር እያሰብነው ግን እንዳልሆነ እያረገችው ሀዩናት ሀዩናት ብላ እንግዲህ ስለ ሀዩት ነገር ተናግራለች ማለት ነው። እንግዲህ እምት ኢሚሁ እብዷ እብዶ ሀዩት ምን እንዳለች ሰምታችኋል ማለት ነው። ሱሙያ ተባሌ ላይ ወረድ በይ፣ ተባለ ጭንቅላት ወረድ በይ፣ ባሌን ምን ያደርግሽ? ምን ይዘብብሽ? አሁን የሱሙያ ሙልጫው ጋር የሰደበቻት ማለት ነው። በሆኗ እንደ ሞልያ ነው አሽከርክሬ ሞለውልሽ እንደዚህ ነው ማድረግሽ ይመለመጣል ብላለች ማለት ነው። ሱማያ ደግሞ ብቻ ነኝ፣ ልቀበልሻለሁ፣ እኔ ብቻ እኔ ካሰራሁልሽ ይሄን ተግባር በተግባር አሳይሻለሁ ብላ እንግዲህ። እስካሁን ሱማያ ትግስት ይዘዋት ነበረ፣ ታግሳት ነበረ፣ ሁሉም ነገር ችላት ነበረ፣ ይቅርብኝ ብላ ማለት ነው። አሁን ግን መታገሳን ጀመረች፣ ከአቅሟ በላይ ሆነ። እውነትም መንገድ ሸሽታት ጥላ የሰው ሀገር ሄዳ ልጆቿን ጥይዛ የሰው ሀገር ተሳፍራ ሄዳ ብትቀመጥም አልቻለችም ማለት ነው። ዛቻ በዝቶባታል በዛቻ ላይ ይህ እንግዲህ የዛተችባት ነው አሁን የመጣችው ከአሁን የመጣችው ሚስቱ የሁለተኛ ሚስቱ ማለት ነው እና ሱሙያ መቻል አቃታት ማለት ነው። መስማትም በቃ ምንም አቃታት ማለት ነው። አሁን ግን አንቻለችም፣ መጥቼ እሷም እኔም እሰራልሻለሁ፣ እንዴት አድርጌ እንደማሳይሽ አሳይሻለሁ፣ እንዴት አድርጌ ቀጥ እንደማድረግሽ እኔ አሳይሻለሁ ብላ እንግዲህ ሱሙያም እልህ ውስጥ ገብታለች ማለት ነው። አቶ ሀዩ ዛቸዋል። እሷን ለቃለች። እኔ እኔ ታይኛለሽ አንቺ ምን እንደዚህ አድርጌ እንደዚህ ካላረኩሽ ብላ እንግዲህ ወደ ኢሜል ተሳፍሬ እመጣለሁ ብላለች። ወደ ኢሜል ትመጣ አትመጣም አይታወቅም። እሷ ትፈራለች። ይሄንን ቪዲዮን ከሰማችሁ ምትመጣም አይመስለኝም። እንግዲህ ሰኢድ ደግሞ አውቆ መሆኑን አውቆ እንደሚቅም አውቆ ሱሙያን ጆሮዋን ለማጥፋት እሷን ፍለጋ ሂጂ አበትኩኝ እሷ አሳበደችኝ ለማለት ፈልጎ ነው ማለት ነው። እኛ ይህንን እንግዲህ የሱማያ የሰኢድ ቤተሰብ ሁሉም ሱማያ እንደሚወደዋት እንደሚፈልጓት ጥሩ ሰው እንደሆነች ሁሉም እንግዲህ እህቱ ተናግራለች፣ ማለት ነው። እንግዲህ ምሰማ ከሆነ ምሰሚ ከሆነ እሱማያ ንግስቷ እህታችን ማለት ነው። አንቺም እልህ ብለሽ ተሱሙተንትና ተሰኢድ ጋር አብራችሁ እንድትሆኑ አብራችሁ እንድትገናኙ ታረቁ። መጠላት የሴጣን ነው፣ ሴጣን ውስጥ ማስገባት ነው በውስጣችሁ ሰይጣን ይገባል። እስቲ ካዩ እዛ ጊዜ ምን እንደምትሆን እውነትም፣ በረኪና ጠጥቼ ተረፍኩኝ አለች። እቺ ሰው አይደለችም፣ እውነት የሆነች እንትን ናት ማለት ነው። ሰው አይደለችም። የሰው ምክር የሰው ምስል ቢኖራትማ በረኪና የጠጣ ሰው አይተርፍም፣ ይሞት ነበር። እሷ ግን ተርፋለች ማለት ነው። እና እስቲ ምን እንደምትሆን እስቲ በገዛ እጇ እንደምትሳቃል ወይስ እንደምትሆን እናያታለን ማለት ነው። አንቺ እስቲ ከልጆችሽ አባት ጋር ነው አንድ ላይ ሆኜ ማለት ነው ለምን ለማን ብለሽ ለማን ብለሽ ሜዳ ሜዳ ልጆችሽን ይዘሽ አገር አቋርጠሽ አገር ተሳፍረሽ ትሄጃለሽ አትጂ ቤትሽ ቁጭ በይ። ንግስት ሆነሽ ንግስት ሆነሽ አሁን ደግሞ በደንብ አክብሮ ጭንቅላትሽን ስሞ እግርሽን አጥቦ እግርሽን ስሞ የሚቸገርሽን ሸልሞሽ የሚቸገርሽን ሰጥቶሽ ነው የሚያኖርሽ። ቀጥቶታል ማለት ነው፣ እንደ ጉድ ተቀጥቷል። ሚስት እንደሚ ሚስት ብሎ ቢያገባትም ሀዩ እንደ ሚስት ቁጭ ብሎ ሳይበላ ሳይጠጣ እንደ ሚስት ምንም ነገር ሳያይ ማለት ነው ሰው እንዲሁ እንደ ሜዳ ሜዳ እየሄደ እንደዚሁ ሚዲያ ሚዲያ አንቺን እየፈለገ ጊዜውን እንደዚህ በከንቱ አቃጠለ ማለት ነው። ምክንያቱም ምንም ነገር ያሳለፈው ነገር የለም ብሏል፣ ከራሱ አንደበት ተናግረዋል። እንደ ሚስትም ያየው ነገር የለም፣ እንደ ሚስትም ምንም ነገር የሰማው የተዘጋጀለኝም ነገር የለም። ሁሌም እሷን ቤተሰቦቿ ጋር ብላ እየሄደች ነው፣ እኔ ምንም ነገር ሚስታለኝ ብዬ እንደ ባል ተከብሬ የተቀመጥኩበት ነገር የለም ብለዋል። እንግዲህ አቶ ሰኢድ ማለት ነው። እንግዲህ ሱማያ ደግሞ ይህንን ነገር ደግሞ በተግባር እንድታሳዩ አብረሹ መሆነሽ እስቲ ሀዩ እንዴት የምታዩትን ምን እንደምታመጣ እናያለን እና በተግባር እናሳይሻለን ማለት ነው። ሃዩ መላስሽ ተይ ይቅርብሽ። እውነትም እንዳለች ጠምዝዛ ነው የምጥልሽ። ሱማያ ማለት ነው እሷ። አንቺን እኔ ፈርቼ አደለም የሸሸሁት አለች። የልጆቼ ብዬ የልጆቼ ብዬ ነው ዳር ዳር የሄድኩት እንጂ አንቺን ፈርቼ እኮ አደለም ብላለች። እኔ ግን የልጆቼ ብላ ነው፣ እውነት ነው። የልጅ ዋጋ ብዙ ነገር ይከፈላል ማለት ነው። አንቺ እንግዲህ ታሾፊያለሽ ማለት ነው። ይሄ ዛቻሽን የወጣሽን እንትን ከምን ኬት ወጣት ያለች ማለት ነው። ሰኢድ እንግዲህ ከእንግዲህ አምልጦሻል ወጥተዋል ማለት ነው። የምታገኘው እንዳይመስልሽ እንግዲህ ወደ መጀመሪያ ባለቤቱ ጋር ልጆቹ ጋር ይሄዳል ማለት ነው። ይሄ ደግሞ በተግባር ሱሙያ ደግሞ ታደርገዋለች ብለን ተስፋ እናደርጋለን፣ እንጠብቃታለን ማለት ነው። የሰው ምክር ምሰማናት ምሽ እንዳንቺ ዝም ብሎ ጸጉር ይዞ ማጠማዘዝ በጥፊ ማለት የለም የሰው ልጅ ቀስ ብሎ ማለት ነው። እንግዲህ የሰኢድ ቤተሰብም አንፈለጉሽም፣ አልወደዱሽም። ዋና የባለ ቤተሰብ ሲወድ ነው ፍቅር የምታገኝ ሰላም የምታገኝ ሁሉም ነገር የምታገኝ። ሰው ካልወደደሽ ግን እሱ ብቻ ወደደኝ ብዬ ሜዳ ሜዳ ብሄድ አፌን ብዘረጭ ዝም ብይ። እያወቁትም ያላወቁትም ብንናገር ምንም ነገር አያረግልኝም ማለት ነው። ዋና የሰው ፍቅር ይስጠን ማለት ነው። አንቺ ከሚዲያም ፍቅር የለሽም፣ ከቤተሰብ ፍቅር የለሽም፣ ከባልሽም ፍቅር የለሽም፣ ከባልሽም ከሚስት የመጀመሪያ ሚስትም ከልጆችም ጋር ፍቅር የለሽም። ከማን እንደምትኖሪ እናያለን ማለት ነው። ሀዩ በጣም ባለጌነሽ። የሚወጣሽን ደግሞ ማወቅ አለብሽ። እሷንም ንግስቴ ማክበር አለብሽ። ምን ብለሽ ነው ጸጉራ ምታጠመ ዥዣት እንደ ሞሉያ ማለት ነው። አንቺ ኮ ታደርጊዋለሽ፣ አትፈሬ ማለት ነው። በጣም ታደርጊዋለሽ። ለምን ፍራች የለብሽማ። በጣም እንደዚህ ያስተደረገች ነው። እና እንደፈላሽ ነው ትዘርጥጠሽ ምትኖሪ ማለት እና ቤተሰቦች፣ እናንተ ምን ትላላችሁ? እኔ እንግዲህ ሶማያ እኔ የምለው አስተያየቴ ማለት ነው ሶማያ ተሰኢት ጋር አብረሽ ውነሽ አሳያት። በተግባር ወዴት እንደምትሄድ እንዴት እንደምታብድ እናያታለን ብዬ እንግዲህ ይሄ ቃሌ ነው ብላችኋለሁ። እና ቤተሰቦች ከወደዳችሁት ይህንን ቪዲዮ ሼር፣ ላይክ በማድረግ አበረታቱ። ያለው አስተያየታችሁ እንደው ኮሜንት ላይ አስቀምጡ። እንግዲህ ሀዩ። ከዚህ ይሄ ሁሉ የምትናገረውን ቃላት ሁሉ ምን እንደምትል ሁሉ የእሷም እንግዲህ አንድ አስተያየት እንደምሰጠት ተስፋ አደርጋለሁ። እንግዲህ በዚህ አይነት የሰኢድ እህት ደግሞ በጣም እናመሰግንሻለን። ክበርልን ማለት ነው እና ቤተሰቦች፣ በሌላ ቪዲዮ እስከ ስንገናኝ ድረስ መልካም ጊዜ መልካም ቀን ይሁንላችሁ። ባይ ባይ፣ ወዳችኋለሁ።